ዛሬ ሩቲ ሽብርቅ ደመቅ ብላ መጥታልናለች። ሩቲዬ ዌልካም፣ ከአቤላ ጋር ዛሬ ሩቲ መጥታለች። ትናንትና ቆንጣ የመሰለች ትሄዳ ማለት ነው። ለሩቲ መልሱ እየሰጠችው የነበረ ምንም የሷ መልስ ማለት ነው። እኔ እንጃ እንደ ህፃን ልጅ ነው የምታወራው ምታወራው እራሱ ማለት ነው። አነጋገሯ በቃ እዛችሁ ነ ሆን ብላ ለበጠበጠ ተነስታ የመጣችው ሴት ስለሆነች እሷ በግድ ደውሎ አብርሽ ከቤት ከቤት ማስወጣት ፈልጋለች ማለት ነው። ባሌ ካለውን ከኔ ጋር ካላደርክ እያለች በየቀኑ ወንድ አጣች መሰለኝ። እዛ ጋር ሁለት ጎረምሳ ግን አስቀምጣለች። አብርሽ ግን ሶስተኛ መደረብ ፈልጋ መሰለኝ። ነፃነት የምትባለው ሴትዮ ማለት ነው። አንቺ አናታ ማለት ነው። ወንድ የለም እንዴ ከዚህ? አተይም፣ አተይም ያ አማራ ሩታን ጥፊ። አማሬሻ ትላንትና ግን ሩቲዬ በጥፊ ሳትላት ማለት ነው መሄዷ፣ እኔ ትንሽ ቅር ብሎኛል። ሩቲ ተይ ግን ጥፉን አይቀስቀምሽ ያልቼ ልጅ እሷ እኮ ጥፉን አምሮበት ነው። ጥፉን አፍቃት እኮ ነው ናፈቃት፣ ጥፍሽ ያ ሩቲ ጥፊ ናፈቃት መሄድ አልፈለገችም። በቃ እሱን ከቀመሰች ማለት ነው በለው፣ ሻንጣዋን ይዛ ማለት ነው ጉዞም በአንድ ደቂቃ ውስጥ ነው ከመሄድ ተነስታ የምትወጣ ለምን አታስቀምሽ ያልኝ ጉድኮነ ወይሩት ሩትዬ፣ እቺ ልጅ ያንቺ ጥፍ ያንቺ እጅ ካልቀመሰች ከዛ አዲስ አበባ ትወጣ እና ደርግ ሚለት ነው። አንድ ሳይሆን ሁለት ሶስት፣ ትይ እንግዲህ፣ እቺ ልጅ ማለት ነው የተኛ ሬሳ፣ ሬሳ የሞተ ሬሳ ሲቀሰቅሱት በቃ፣ ማለት ሬሳ ለምሳሌ የሞተ ሰው ብትነኩ ይነሳል። እሷ እንደዚህ ነው፣ ደርቃለች ማለት ነው። ደርቃለች ለመሆኑ፣ በቁም ራሱ ደርቃለች። ስለዚህ ሩቲ ካልቀመሰች፣ ይችልች መውጣት አንችልም ማለት ነው እና አብረሽ ራሱ አልፈልግሽም ብሎሻል፣ በግድ ምን ላደርግሽ እያለቻት ነበረ። እና ያችኛው ደግሞ እንግዲህ እውነቱን ደብቆሽ ነው ላወጣ ያሁኑ ነው። አንቺ ነሽ የመጣሽው እንጂ የህይወትሽ ውስጥ አልገባው ማለች። ከዚህ በላይ ምን ልታደርግ ነው? ውሸት አለች ምንድን ነው እያየሽ? ውሸት ሆዷን እያየሽ ቀለበቱ ባልና ሚስት ሆኖ እያለ ምንድን ነው ውሸት? በግድ እኮ ነው አብርሽን። የሆነ እኔ የምፈራለት ምንድን ነው አብርሽን መድኒት አድርጋ ወደዛ እንዳትወስደው ይሄ ልጅ ማለት ነው። እሱም ከእሷ ስር ስር እየተከታተለ ነው። እና እንግዲህ ዛሬ ደግሞ ከአቤላ ጋር ሽብርቅ ድምቅ ብላለች፣ መታለች። አቤላ እያስናናት ይመስልኛል። እና ይሄ አቤላ እኮ ጥሩ ነው። ከመድረስ እነግራችሁ፣ እነሱ የሆነ ነገር ከእነሱ መሀል ሲበጠብጦ ማለት የፈለጋችሁን አድርጉኝ እንጂ የእናንተ መለያየት አልፈልግም ብሎ መሀላቸው ሁሌ ከእውነት ጎንም ቆሞ ይሄ ልጅ ብቻ ነው። ከምር እስከ ዛሬ ያልተቀየረ ማለት ነው። ግን ብዙ ሰዎች ደግሞ እሱ መሀላቸው ገብተህ በጥበጣል እያላችሁ ስም ታወጣባቸዋለች። ስም እያወጣችሁባችሁ ነው እንጂ እሱ ምንም ነገር አላደረገም። እውነቱን ለመናገር እሱ መሀላቸው ባይኖረው ብዙ ነገር ነበር የምፈጠረው። ባለፈውም አብረሽብር ከሩታ ጋራም ብዙ ነገር ነው የምፈጠረው። ሩታም ከቤት ልትወጣ ትችላለች። ልታረጋጋ አልችልም። ተናዳ ብዙ ነገር ልታደርግ ትችላለች። የተናደደ ሰው እንግዲህ ታውቃላችሁ፣ በዛ ሰዓት ስሜታዊ ስንሆኑ ምናደርገውን አናቅምና፣ እንደዚህ አይነት ሰው ደግሞ ይኖርልን በመሀላችን የሚያረጋጋችሁ ማለት ነው። እና ይሄ ልጅ ምስኪን ነው፣ ምንም አላደረገም። ሁሌ ግን ሰው እሱ ላይ ነው በኮመንታችሁ ራሱ ሲያያቸው ማለት ነው። ስለዚህ ዛሬ የስናነት ይመስልኛል መቼም ከቤት እንደማትወጣ ባለሙሉ ተስፋ ለኛ አንደኛ ነገር ለምን አብርሽ የሚወራ ነገሮች አለ። እስቲ ነገሮችን ቀስ ብዬ ላስባችሁ በስሜት ያደረግኩ ነገሩም ስላለ ብላለች። በጥፉ ተጸጽታ አይመስለኝም። ምንም አያጸጽትም። ሁነ ሲነግራቸው ማለት ነው እንኳንም ደረገመችላት ባሏን ቢሆን ስረ ስርዓቱ መያዝ አለበት ሚስቱን መክበር አለበት፣ እሷም ባሏን ማክበር አለበት አይደል እንዴ? ስለዚህ ደግሞ አብርሽ ያልተገኘበት ቦታ ተግንቶ ነው የሚያስጠላ ቦታ ስለተገኘ ነው። ስለዚህ ምን ታደርገው፣ ባሏ ነው እንደፈለገች ማደርግ፣ መቅጣት፣ የፈለገችውን ነገር ማድረግ መፍታለት፣ ሩታ ማለት ነው። አንዳንዶቹ ሁለቱ ጎረምሳ ደግሞ ያላችሁ የሩቲ ሆዱ ውስጥ ያለ የአብርሽ ከሆነ እያላችሁ ማለት ነው። አፈር ብሉ። እናንተማ ተገዝታችሁ የመጣችሁ ናቸው። ች ልጅ እኮ ነው የገዛችሁት። ለነገሩ ምን ጫካ በጫካችን ልጅ ይዛቸው ስትሄዱ ነበራችሁና አሁን የሰውን ህይወት እየበጠበጣቸው ነው ሲጀመር ማለት ነው። እና ከሰው ህይወት ውጡ ይኑሩልን እኛ እንወዳቸዋለን። ለማንኛውም ወሮትዬ አይዞሽ፣ ፈተና ያለ ነው። ለሴት ልጅ ላይ ደሞ አንቺ ጠንካራ ነሽ፣ ተወጫበታለሽ። ችግር የለም፣ ማንም አይነካሽም። ከዚህ በኋላ የሚወስደው እርምጃ ብላለች። እንግዲህ እናፍጣ እናፍጣ ታስቀምጣለች ብለን እናስባለን ማለት ነው። ነፃነት ወጠጤ ማለት ነው።